ሰላም ሰላም፣ ውድና የተከበራችሁ ያዚ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ከሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? አለን መተናል፣ ገብተናል። እንዴት ናችሁ? እንግዲህ በቀን እኔም ጉዳይ አዳዲስ ነገሮች አሉ። አንዳንድ ደግሞ ሰሞኑን እንግዲህ እህታችን ደረሰብኝ ባለችውን ነገር የሰራ ነው ቪዲዮ በሙሉ ማለት ነው እንዳለ ድሌት ተደርጓል ማለት ነው። ሪፖርት እየተደረገብን ያለ የኔም ሁለት ጠፍቷል። የኔ ብቻ አይደለም የትላልቅ ሚዲያዎች ስለ እሷ የሰሩ ያ ሁሉም እንደዛ እየተደረገ ነው። ስለ እሷ ድምጽ መሆን እንግዲህ አንችልም ማለት ነው። ስለ ቀነኔ ብቻ ነው ማውራት የምንችለው በአሁኑ ሰዓት ና ፍትህ ለቀነኔ። የቀነኔስ ጉዳይ እንዴት ሆነ፣ የፍርድ ቤት ውስጥ ጉዳይ እንዴት ሆነ የሚለው እንግዲህ በጣም አነጋጋሪ ሆኗል ማለት ነው። እንግዲህ ፖሊስ ከዚህ በፊት አገኘው ያለው መረጃ እንዳለ ሰምተን ነበረ። ያህ መረጃ የት ገብቶ ነው? ወዴት ሲሄዶ ነው? አሁን ላይ ደግሞ ለ13 ቀን ቀጠሮ የተሰጠው ለምንድን ነው? ይሄ ደግሞ የብዙዎች ጥያቄ ሆኗል። ይሄ ለአስራ ሶስት ቀን ቀጠሮ የተሰጠው ምን ለማለት ፈልጎ ነው? ፖሊስ እንዴት እስካሁን ሳያጣራ ቆይቶ ነው ወይ ብዙ ደግሞ ይሄ እስከ ምንጣፍ ላይ ተገኘ ከሲኒስር ምንጣፍ ላይ ተገኘ እየተባለው እሱስ ማስረጃ መሆን አይበቃም ወይ? የሚሉ ሰዎችም አሉ። እንግዲህ ብዙዎች መነጋገሪያ አድርገውታል ማለት ነው የቀነኔን ጉዳይ ማለት ነው። እውነት ካላቸው ፖሊሶቹ ለምንድን ነው? ይሄ ብቻ ኮ በቂ ነው፣ መረጃ ነው። እንዲሁም ደግሞ ፊቷ ላይ የነበረው የተመታችበት፣ እሱም መረጃ ነው። ከስልኳም ተገኘ የተባለው ይሄ ይሄ ሁሉ መረጃና ማስረጃ እያለ እንዴት ተጨማሪ ቀጠሮ ይላል? ምን አስቦ ነው? ምንስ እየተደራደረ ነው? የሚሉ ሀሳቦች እየወጡ ነው ያሉት ቤተሰቦቹ ስ ምን አሉ ድጋሚ ቀጠሮ ሲቀጥ ስንት ሲል ሲሰጥ እነሱስ ምን አሉ የሚል አለ እንግዲህ አወዛጋቢ ሆኖ ሁሉም የራሱን ነገር እየተናገረ ነው ያለ ስለ እውነት ለመናገር ከሆነ በአሁን ሰዓት ፍትህ የለም ድምጽ ማሰማት አንችልም እዚህ ጋር እንኳን ድምጽ እንኳን ስናሰማ ይሄው እየተደረገ ያለው ቻናል እየተዘጋ ያለ ነው ማለት ነው በጣም በሚያሳዝን ሁኔታ ቪዲዮዎች እየጠፉ ናቸው እኔ በራሴ ሁለት አጥፍተውብኛል ማለት ነው። እና ስለልጅቷ መታ ስለ ትምህርት ቤቱ ጉዳይ ማለት ነው። በጣም ያሳዝናል። እንግዲህ የኔ ብቻ አይደለም፣ ብዙዎች ብዙዎች ብዙዎች እየገባውኝ አየው። ትላልቅ ቻናሎች የእነሱ ቪዲዮ ሁሉ በቃ የለም ማለት ነው። በጣም ያሳዝናል። እንግዲህ ፍትህ መጠየቅ አንችልም። ኢትዮጵያ ውስጥ እዚህ ድረስ ደርሰናል ማለት ነው። እውነቴን ነው ምላችሁ። ድምጽ መሆን አንችልም ለወገኖቻችን ማለት ነው እና የቀነኒ ጉዳይ እንግዲህ ወዴት ወዴት እያመራ እንደሆነ ብዙዎች የራሳቸውን ሀሳብ እየሰጡ ይገኛሉ ማለት ነው። አንዳንዶቹ ሌላ ነገር ታስቦ ካልሆነ በስተቀር ይሄ ልጅ ትክክለኛ እጁ ካለበት ከሌለበት እንዴት እስከ ዛሬ ድረስ ማጣራት አቃታቸው? እነዚህ የተገኙትስ መረጃስ መረጃ ሊሆኑ አይችሉም ወይ? ፖሊስ አገኘው ያለው ከቤት ውስጥ እሱ ብቻ ራሱ በቂ መረጃ ነው ሲሉ ሰምተናል። ብቻ አወዛጋቢ ነገር ነው ያለው ማለት ነው። ልጁ ንጹህ ከሆነም ፈጣሪ ያውጣው። እጁም ካለበት ያው አይለቀውም እንደምታውቁት ነው ማለት ነውና፣ ብቻ በጣም እኛ ፍትህ እንላለን እንጂ ፍትህ እንደሌለ ሁላችንም እናውቃለን። ሲጀመር የለም ድምጽ ይታፈናል። ፍትህ የሚባል ነገር የለም። በጣም ከባድ ነው ያለንበት ማለት ነው። እውነት አሳሳቢ ደረጃ ላይ ደርሰናል። የትኛውም እህታችን በነገራችን ላይ ሲምቦ ብርሃኑ የእሷ እስካሁን ድረስ እኮ ስለ ሲምቦ ብርሃኑ እንግዲህ ሁላችሁም ታውቃላችሁ። ሊሶ ላይ ማለት ነው ተገላ፣ ታንቃ፣ ተሰቅላ የተገኘችው ልጅ ማለት ነው። እና አሁን ስለ ሲምቦ ብርሃኑ እንግዲህ እስካሁን ድረስ አልተያዘም ሰውየው ማለት ነው። የሲምቦ ብርሃኑ በጣም የሚያሳዝነው እንዴት ይችን ሕፃን ልጅ እንዲያድርጎ እንግዲህ አልተገኘም ማለት ነው፣ አልተያዘም ሲቀጥል ደግሞ የብዙዎች ያልተያዘ ሁሉ አለ። የተያዙትስ አንዱን ይዘዋሉ፣ ግን ያልተያዙትስ? አገራችን ላይስ ምን እየተካሄደ ነው? ኢትዮጵያ ውስጥ ምን እየተደረገ ነው ያለው ስለዚህ ጉዳይ ማለት ነው? በጣም አሳዛኝ ነው፣ ያሳዝናል ማለት ነው። እንግዲህ ለእህቶቻችን፣ ጥቃት ለሚደርስባቸው ፍትህ እንላለን። ሁላችንም ድምጻችን እየሰማ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ በትናንትና ዋለች ሁላችሁም በእሷ እንዳትሰሩ ማለት ነው። ምክንያቱም መስራት አይቻልም፣ ድምጽ መሆን አይቻልም። እየጠፋብን ስለሆነ ያለው ቪዲዮ ማለት ነው። ለተበደሉት እህቶቻችን ሁሉ ፈጣሪ ድረስላቸው። ሌላ ምንም ማለት አንችልም። እስከ መቼ ነው ጥቃት እንደዚህ እስከ መቼ ነው ውስጥ የኢትዮጵያ እናቶች እንደዚህ የሚያነቡት የሚያለቅሱት? መቼስ ነው የሚቆመው ብላችሁ ታስባላችሁ? ከባድ ነው ያለው ነገር ስለ እውነት ያሳዝናል። በጣም ፈጣሪ መልካም ነገሮችን እንግዲህ ያምጣልን። ሌላ ምንም የምንለው ነገር የለም። እግዚአብሔር አምላክ መልካም ነገሮችን ያምጣልን መድኃኔዓለም ክርስቶስ ማለት ነው። ከብዶናል፣ በጣም ደንግጠናል፣ አሞናል። የሚደረገው ነገር ትክክል እየተደረገ አይደለም። ሀገር ላይ የሚሰራው ነገሮች ሁሉ ፍትህ በአጠቃላይ የለችም ብንል ደስ ይለናል። ምክንያቱም ዝም ብሎን እንጂ ፍትህ የሚባለው ነገር ኢትዮጵያ ውስጥ አይሰራም ማለት ነው። እውነቴ ነው ምል እንደ ልባችሁ እንኳን አተነፍሱም። በሚዲያ እንኳን ስተነፍሱ ትታፈናላችሁ፣ ቻናላችሁ ይዘጋል፣ ሪፖርት ይደረግባችኋል። እኔ ሁለትን የተደረገብኝ በአንድ ጊዜ ዛሬ ማለት ነው። ያማል በጣም እና ሌሎችም ተጠንቀቁ። ምክንያቱም ሌላ ነገር አላደረግንም ድምጽ ስለሆነ ነው። ስለ ተማሪ ዋ አለች። ከባድ ነው። ሁሉንም እንግዲህ ፈጣሪ ያውጣውና ሌላ ምንለው ነገር የለም እንግዲህ፣ ፍትህ ለቀነኔ የቀነኔ ነፍሷን ባጸደ ገነት ያኑረው፣ ለቤተሰብ መጽናናትን ያድልልን። ስለ ቀነኔ ደግሞ እንግዲህ ያው ምንም ማድረግ አንችልም፣ ቁጭ ብለን መጠበቅ ነው። አሁንም አስራ ሶስት ቀን ተጨማሪ ነው እንግዲህ የተባለው። እኔም በጣም ይሄ ነገር አሳስቦኛል ማለት ነው፣ የእውነት ለመናገር ማለት ነው። ሁሉንም አስቆጥቷል። እንዴት ነው ይሄ የተገኘ? የተባለው ነገርስ ውሸት ነው ወይ? ይሄ ይሄ በቂ አይሆንም ወይ? አንድ ነገር ለማጣራት አሁንም ድጋሚ ለምንድን ነው የሚባለው፣ ነው ሌላ ነገር አስበው ነው፣ ሌሎች ደግሞ እንግዲህ እያመቻቹ ነው ማለት ሌላ ነገር ሊያደርጉ ምናምን፣ ብዙ ነገሮች እየተወሩ ነው። ብቻ ለማንኛውም ማለት ነው ፈጣሪ እውነት ካለ እውነትን ያውጣላት እውነት ራሷ ማድረጋው ከሆነ ነፍሴ ማርያም። የሚገርመው ነገር አገር ግን እንደዚህ ራሳቸውን አጠፉ ምናምን ተብሎ ፍትሐት ሳይደረግላቸው እንትን እያሉ ለምሳሌ አለልኝን ታቁታላችሁ ማለት ነው። እንግዲህ አለልኝ ጉዳይ ምን እንደሆነ አይታችኋል። እንደገና በአመቱ ነው አለልኝ አዘነ በጣም በሚያሳዝን ሁኔታ ከአንድ አመት በኋላ ነው ፍታት የተደረገለት። እንግዲህ በቁርባን ካገባ በኋላ በቁርባን አግብቶ ባገባ በአስራ አምስተኛ ቀኑ ነው ህይወቱ አልፎ የተገኘ። የጭካኔያችን ጥግ ማለት ነው። ኢትዮጵያ ላይ እኮ ያለው ነገር በስማ እንግዲህ በመጨረሻ ላይ ያው ከአንድ አመት በኋላ እንግዲህ ፍትሀት ተደረገለት። ልክ በሞት አመቱ ፍትሀት። አያሳዝን ፍትሀት እንኳን እንዳያገኙ እህቶቻችን፣ ወንድሞቻችን በነዚህ አይነት ነገር ህይወታቸው የሚያልፈው ፍትሀት ሁሉ እንዳያገኙ እየታፈኑ ነው ያሉት። ይሄ ይሄ በጣም ነው የሚያሳስበው፣ በጣም ነው የሚያሳዝነው ማለት ነው። እውነት ነው ምላችሁ በጣም በአሁኑ ሰዓት ላይ ለማን እንጩሁ? ለማን እንናገር? መሬት ላይ ያሉት ይታፈናሉ፣ ሚዲያ ላይ ያሉት ይታፈናሉ። ያሳዝናል። ከባድ ነው። ፈጣሪ ይድረስልን፣ ለሁላችንም ነው። በጣም ነው የሚያሳዝን፣ ከምሬ ነው የምላችሁ። ያማል። የምን ጭሁበት ነገር እንግዲህ የለም ማለት ነው። ፈጣሪ ይድረስልን። እውነት በጣም ነው የሚያሳዝን። ዝም ብላችሁ ካሰባችሁት በጣም የሚያሳዝን ጊዜ ላይ ነው ያለነው። የምናሳዝን ትውልድ ሁነናል ማለት ነውና እንግዲህ ቀነኒ ጉዳይ አሁንም ድጋሚ ቀጠሮ ነው። ይህ ቀጠሮ ግን ሁሉንም አነጋጋሪ ሆኗል። የተለያዩ ሰዎች እንዲሁም አባትየውም ጋር ደግሞ ሚያወሩ ያው ይሁኔ ማኛም ተናግሯል። ደው ያለው አባትየው ጋር ብሏል። ያው ቀጠሮ እንደተሰጠ ነሳቸውም የተናገሩት ሌላ አዲስ ነገር የለም ማለት ነው። በጣም ያሳዝናል። እነ ነገሩ አስራ ሶስት ቀንም ነገናት ግን ይሁን እንጂ እውነት የት ጋር እንዳለች አናቅም። በአሁን ሰዓት እውነትንም መናገርም አንችልም። ብዙ ነገር አንዴ ክሮዶክስ እንግዲህ ጠጥታ ነው ዋነው ላርጎ ብሎ ልጁ ያ ልጅ አውርቶ ነበረ። ብቻ ብዙ ነገር አለ። ብቻ ፈጣሪ ይፍታው ጊዜ ይፍታው ብለን ዝም እንበል ማለት ነው። መጮህ አንችልም፣ መተንፈስ አንችልም። የምር በጣም ተናድጅ አለው ማለትም፣ ለአንድ ድምጽ መሆን ካልቻልን ለአንድ ወገኖቻችን እኛ ምን ማድረግ ነው ያለብን? ለተበደሉ ካልጮህን እኛ ሚዲያ ላይ መቀመጥ ምንድን ነው? ድምጻችን ካላሰማን ምንድን ነው? መሬት ላይ ያሉት አያሰሙ፣ ሚዲያ ላይ ያሉት አያሰሙ። በቃ ታፍንን። እስከ መቼ ሲጀመር ብንጭሁስ ለማን ማንም ይሰማል? ሰሜ ሰሚ የለም እናውቃለን፣ ግን ያማል። በጣም ተናድጃለሁ ዛሬ ከምላችሁ በላይ። ከምን ማውራት ራሱ ጠፍቶብኛል ማለት ነው። እንደዚህ እድ ብዬ ነው የመጣሁት ግን ያ ዝም ብዬ አንድ ቪዲዮ ለስራና ሀሳቤን ልናገር እንዲሁም ደግሞ እንዲጠነቀቁ ለሌሎች እህቶቼ ልናገር ብዬ ነው። እና ፎቶዋን እየለጠፋችሁ የትላንትናዋን እህታችንን እንዳታወሩ ማለት ነው። የሁላችንም ላይ የደረሰውን ነገር እያየን ስለሆነ ብቻ ያሳዝናል። ላይክ አድርጎ ሼር አርጎ ሀሳብ አስተያየት ስጡ። በጣም ተናድጃለሁ ከምላችሁ በላይ ያሳዝናል፣ ያለንበት ነገር